አምላክን የወለደ በድንጋሌ ሥጋ በድንጋሌ ነብስና ክብርት መቤታችን በሰኔ ስምንት ቀን በታወቀ መታጠቢያ ላይ ከልጇ ከወዳጇ ጋር ከግብፅ በተመለሱ ጊዜ ጌታችን ኢየሱስ ክርስቶስ በድንጋሌ ሥጋ በድንጋዴ ነብስና ለክብርት መቤታችን ካፈለቀው ከተባረከ ከውሃ ምንጭ ዘንድ ያደረገችውን ስሙ። እግዚአብሔር የታዘዘ መልአክ ለደገኛው ዮሴፍ በሕልም ሳዱ ከእናቱ ጋር ይዘ ወደ ምድረ ግብፅ ሂድ ሲሄድ ተገልጾለት ነበርና ዮሴፍም ተነስቶ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ይዞ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የእናቷ እህት ሰሎሜንም ይዞ በግብፅ ወደ ወዳለ ወደ ደብረ ቁስቋም ሄደ። ወደ ሌሎች አገሮችም ደረሱ። ከግብፅ ሶስት ዓመት ከስድስት ወር ከተቀመጡ በኋላ ሄሮድስ ሞተና መላክ እግዚአብሔር ደዮሴፍ ነገረው ወደ ኢየሩሳሌም ይመለስ ዘንድ አዘዘው። ከዚህ በኋላ ማርካ ወደምትባል አገር ደረሱ። ከዚያም መጣሪያ ወደምትባል አገር ደረሱ። ከዚያም ጌታችን ኢየሱስ ክርስቶስ አምላክን ከወለደች በድንጋሌ ሥጋ በድንጋሌ ልብስ ከዘናይ ከግብርትም እናቱ እመቤታችን ጋራና ከዮሴፍ ጋራ በሕፃንነት ሳለ ውሃ ወደ አፈለቀበት ወደ መታጠቢያ አገር ደረሱ። ውሃይቱም እስከዚህች ቀን ድረስ ትኖራለች። ሰዎች ሁሉ በአራቱ ማዕዘን ዘመድን ከዘመድ ሁሉም ተሰብስበው እየመጡ ከቤተ ክርስቲያን